ቃ እንግዲህ አጀማመሬ እንዴት ነው፣ ሪኮመንድ ተደርጌ ነው። ለምሳሌ መጀመሪያ ውዝዋዜ ነበር የምሰራው የአክሱም ዩኒቨርሲቲ የባህል ማዕከል ከተቀላቀልኩኝ በኋላ የቮካል ትሬኒንግ የምሰራበት ፕሮግራም አለ። በዛ ፕሮግራም ሁሉም ሰው ነው የሚገኘው፣ ያው ሳአዲውም ሁሉም በቃ ቲያትሩም፣ ተወዛዡም፣ ድምጻዊም ሁሉም የሚገናኙ በዛ ወስነው ነው። ያኔ ቮካል በምሰራ ሰዓት እዛ ጋር ድምጽ እየሰሙትና ያው እንዴ እንዴት ነው ውዝዋዜ የምሰራ ብሎ ወደዚህ ነው ያስገቡኝ እዛው ከዛ ነው መሞካከል የጀመርኩት ሙዚቃ። ያኔ ሲጀምር ሙዚቃውን ለመናገር ሙዚቃ ብዙ አላቅም ነበር፣ ጀስት ከመስማት ያለፈ ሳርቻ አላቅም። እና የመጀመሪያ መድረክ በቃ ያጠናሁት የክቡር ዶክተር አርቲስት ጥላሁን ገሰ ሙዚቃ ያው ኢትዮጵያ የሚለው ሙዚቃ፣ እናት ሀገር ኢትዮጵያ፣ እናት ሀገር ኢትዮጵያ፣ ኢትዮጵያ ወደ አበባ ፖሊስ ኦርኬስትራ ከመጣት በፊት ፌዴራል ፖሊስ ፖሊስ ኦርኬስትራ በፍሪ ሰርቪስ አገለግል ነበረ። ከዛ ነው የዚህኛው ማስታወቂያ ሲወጣ ሁሉም በቃ እንደድሎ ነው በጣም ይወዱኝ ነበርና ወረዚኛው እንድገባ ገፉኝ ሁሉ። ከዛ ወደዚህኛው ከገባው በኋላ ነው በቃ ሙዚቃ በረም በጀመርኩት ፖሊስ ኦርኬስትራ ማለት ነው። በቋሚነት የምሰራው ያርሳው ፖሊስ ኦርኬስትራ ነው። እንደ ስራ ነው እንጂ እንደተሰጡ ብዙ እንትን ነው ነበረ። ግን ወደ አንደኬ ከዛ በኋላ ነው የመጣሁት። ወደ አንደኬ ስመጣ በቃ ከዛ በኋላ ነው እንደተሰጠው ብዬ ያዝኩት። ለሙዚቃ ምን ያህል ነው ጊዜ የምሰጠው? ማለት ጠዋት ወደ ስራ ቦታ ሄዳለሁ፣ ስራ ቦታ አቴንድ ማድረግ ስላለብኝ ሄዳለሁ። ያው እነሱም ይረዱኛል። ቀጥታ ከስራ ቦታ መልስ፣ ከስራ ሰዓት ውጭ ያለውን ሙሉ እንደኬ ላይ ነው የማሳልፈው

ምክንያት አጣሆኝ በምንሰበብ ልጥላ። ፋና ላምሮት በጣም ብዙ ጊዜ ስጅስ ተደርግ ያለሁ በራሴ እርግጠኛ ስላልነበር፣ በእርግጥ አሁን በጣም ብዙ የሚቀረኝ ነገር እንዳላቃለሁ፣ ግን አሁን ደግሞ ቢያንስ ጊዜው አሁን ነው በሚለው ከጓዲዮች ጋር ተነጋግረ ምና እዛ ነው ወስነን የመጣ ነው። የፍቅር ወጥመር ነው መላ ሁሉ ገላሽ ምክንያት አጣሆኝ። በጣም የዋ ልጅ ነው ለሰው የሚያሰብ ልጅ ነው። በጣም ቀን ልጅ ነው። ሙዚቃ ላይ ደግሞ በጣም ይለፋል። ቀኑን ሙሉ ነው ሲለማመድ የሚለው ዘፈኖች ይመርጣል። ይሄ ስራ ከዚህ ጋር ቢሆን ደግሞ ደስ የሚለው ባህሪው ይጠይቃል። ሰው በጣም የሆነ ነገር እንትን ለማድረግ ትንሽ ነው ትልቅ ነው እንትና ነው ምናምን ሳይል ይጠይቃል። ከሁሉም ይጠይቃል። ለመማር በጣም ጥረት ያደርጋል። ውድድር ላይ ዝግጅት ሲያደርግ እያንዳንዱ ቅንጣት ላይ በቃ ተመስጦበት ካለባበስ ጀምሮ ካዘፋፈን ጀምሮ ካመጋገብ ጀምሮ ኮንዲሽን በደንብ ነው የሚጠብቀው። ይለፋል፣ ያማክራል። ፋና ላምሮት ስወዳደር የሁለት ስቲል አቅሜን እየተጠቀምኩ እንዳለሁኝ አልረዳም። እንደዛ ሆኖ በየሳምንቱ ተወሰነ ሁለት ምድብ አልነበር በምድብ በቃ ሙሉ ሳምንቶቹ አንደኛ ጆን ክሩብር የመጣሁት፣ ብዙም ደስተኛ አይደለም ምን ለመናገር። ከዛም ተቀላቀልን ያው ለእኔ አንድ ነገር እኮ ነው። ያ ግን ደስተኛ ያልሆንኩበት የራሴ ነገር ስላለ ነው። ስቲል አቅሜን ሟት ይተሩ አይደለም። ተቀላቀለንም አሪፍ ነው፣ አሪፍ እየመጣ ነው። ነገር ግን ላስት ዊክ ደግሞ ከዛሬው የፋና ላምሮት የምዕራፍ 19 የባለተሰጥኦ ድምፃውያን ውድድር ለጊዜው ብትሰናበትም የነገው የአሸናፊነት ጉዞ ግን ይቀጥላል። ፋናም አብሮህ ነው። መልካም ድል። በፍጹም በህይወቴ ለደግሞ ልረሰውም አልችሉ ነበር። ተፈጥሮ ነበር በጣም አስደንጋጭ ሁኔታ ነበር። መድረክ ላይ ምን ተፈጠረ? ማቆ ነገር የለም። ሶ ያ ልረሳው አልችልም። ያ በፋና ላብሮ ሆንእግርማበች የንችምት ተሁል ጓደኛም ማለት የሚለፋውን ልፋታ ሁሌም በየሳምንቱ አንደኛ እንዲወጣ ከመፈለግ አንፃር ልብሽ ይንጠለጠላል። ውጤት ሲነገር ብዙ ነገር ይጠበቅበታል። ብቻ አንደኛ ወቶ ዋንጫውን እንዲያነሳ ምኛለ በጣም ይገርም አቅም አለው። በጣም ይለፋል። ይህ ልፋቱ ደግሞ ውድድሩ ላይም የተሻለ ውጤት እንዲያስገኝለት ከዛ ባለፈ ደግሞ አሸናፊት አሸናፊም ስለሚቀር እዛ ላይም የተሻለ ውጤት አግኝቶ የራሱን ስራ በነጠላም ባልበም የተሳካለት ድምፃዊ እንዲሆን እመኝለፋል። መውደድ ያለ ቤተ ሁንጤራ ትካዜው ብርቱ ይሆንና ያስጭንቀዋል። እንደገና ከተጀመረ ሰዓት ጀምሮ አውቀዋለሁ። ፋና ላምሮትን ግን ያው በማየት ማወቅና በመስማት ምናምን ያ የተለየ ነገር ነው። ተወዳዳሪ ሆነች ስትቀርቢ ደግሞ ሌላ ነው። ሌላ አለም ነው። በጣም የተለያዩ ነገር በጣም ቻለንጅ ፉል። በየሳምንቱ ነገሮች በቃ በጣም እየከበዱ እየከረሩ ነው የሚሄዱትና በዚህኛው ውድድር ጥሩ ጥሩ የሆነ ሚሞሪዎች ነው ማስቀምጥበት ጥሩ ቪዲዮዎች ነው ማስቀምጠው። እንግዲህ እስካሁን ያው ወደ አስር ሳምንታትን ገፍተን መጥተናል። እንግዲህ በነዚህ ሳምንታት በቦትም በሀሳብም በሁሉም ነገር ስትደግፉኝ ነበረ በጣም አመሰግናለሁ። ያው ከዚህ በኋላ ያሉትንም ሳምንታቶች ያው በንቃት እንደምትደግፉኝ ተስፋ አድርጋለሁ። በእለቱ በሚሰጠኝ ኮድ 8222 ላይ ኤልኤም ነው በማለት ከዛ የሚሰጠኝ ኮድ በማድረግ ለምት ለምትደግፉኛው ተስፋ አደርጋለሁ።